አዲስ ፍቅረኛ፣ አዲስ ባል። አብርሽ የት ነህ? አብርሽ የት ነህ? አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የሚሳጦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላ። እንግዲህ ሩታ አዲስ ባል፣ አዲስ ፍቅረኛ ይዛ መታለች እንበለው፣ አዲስ ፍቅረኛ ይዛ መታለች። ጉድ ጉድ ጉድ ጉድ፣ ዘንድሮ ጉድ ነው ጉድ ነው። ዩቱብ ታጅራ ዩቱበሮች ጉድ እያደረጉን ነው። የኛ ማዳም ቅመሞችን ጉድ ጉድ እየሰሩብን እኮ ነው፣ ጉድ እየሰሩብን ነው። እንግዲህ ይህን ፎቶ ዩቱብ ገብቼ ዞር ዞር ስላገኘሁት፣ ሩታ ምንድን ነው ያለችው? የሆነ አባባል ብላ አንዱ እንቅልፍ ሲተኛ አንዱ ይዞ ሄዳል። አንዱ እንቅልፍ ላይ ያለ አንዱ ወስዶ ይጠፋል አለች። አብርሽ የት ነህ? ታኛክ እንዴ ታኛክ ታኛክ። እኔ በነገራችን ላይ ውዶቼ ሩታና አብርሽን ታውቃላችሁ? ሩታዬና አብርሽን በጣም ነበር የምወደው የምከታተለው ብዙ ጊዜ የምለቀው ሌላ አጀንዳ ሌላ ነገር አላወራም። ቻናሌ ታውቃላችሁ። ብሩክ እና ሃይሚዬን አንዳንዴ እንደዛ። ከዛ እንግዲህ ቻና ላይ ተዘግቶ እንትን ብሎ ነበር፣ ቅጣት ላይ ነበረ ከስምንት ወር በኋላ ነው የተከፈተልኝ። ይህን ነገር ባለፈውም ተናግሬያለሁ። በነገራችን ላይ አንድ ነገር አንድ አይዲያ ብቻ ለቻናል ጥሩ አይደለም። አንድ ነገር ብቻ ማለት ነው። በተለይ እኛ ማዳም ቅመሞች፣ ትናንሽ ዩቱበሮች፣ ጥቃቅን ዩቱበሮች ማለት ነው። አንድ ነገር ብቻ፣ አንድ ፎቶ ብቻ ሲሆን ጥሩ አይደለም ማለት ነው። እንዲህ እንደዛ ተቀጥጬ ነበር። ከዛ በኋላ አብርሽ እና ሩታ አየህ ብለ ብዬ ሀምጥቼ ስለቅ ራሱ ቻናሌ ሞተ ማለት ነው። በእነሱ ምክንያት ስለተቀጣው ለዛ ብዙ ጊዜ እየተከታተልኩም አይደለም እጄ ያየውም አይደለም ብዙ ስለ ነሱ ምጥቼ እየለቀኩም አይደለም። እያያችሁ ነው እንግዲህ ብሩኬና ሀይሚዬን ብቻ ነው እየለቀኩ ያለሁት። ለወደፊቱ እነሱን ብቻ ራሱ አለቅም ማቀላቀል እሞክራለሁ። ቻናል የምትጠቀሙት ልጆች አንድ አይዲያ ብቻ ባትሰሩና ባታወሩ ጥሩ ነው። የማንንም አይዲያ የማንንም ነገር እያመጣችሁ ብታስለምዱ፣ እየጫናችሁ ብታስለምዱ ጥሩ ጥሩ ነው። ባይነኝ ላለው ውዶቼ እና እንግዲህ ዩቱብ መንደር ስገባ ሮታየን አገኘዋት እንግዲህ፣ ከአንድ ወንድ ጋር ከአንድ ልጅ ጋር አገኘሁት። አብረሽ እንቅልፍ እየተኛ አንዱ ይዞኝ ሄደ ብላለች። እንግዲህ አንዱ ወስዶኝ ጠፋ ብላለች። አብረሽ የትነ አብረሽ የት ነህ? ተወስዳብሃለች፣ ሮታዬ ተወስዳብሃለች። እንግዲህ ባለፈው ያው ብዙ ፕራንክ ላይ ናቸው። ያው እንድና ሃይሚዬ ብሩኬ፣ እነሱ ፕራንክ ላይ ናቸው መሰለኝ። ባለ ሳሳት ማለት ነው ብዙ ነገር እንትን እየተባለ ነው ብዙ ጊዜ ጋሽዬ አባትዬ እራሱ ሳይቀሩ እንግዲህ ወደ ሩታ ጋር ሄዱ። አበርሽ ቡታ ጅራ ገባ እየተባለ ብዙ ነገር እየተለቀቀ ነው። ያው ስራ ነው፣ ስራ ነው፣ ፕራንክ ነው፣ ስራ ነው፣ ፕራንክ ነው እንጂ ወይ የእውነት ፍቅረኛ ወይ ደግሞ እውነት ተለያይቶ እንደዛ አይደለም። ዩቱበር ዩቱብ፣ ማን ጸባዩ ነው እንግዲህ ባህሪ ነው ጸባይ ነው። እንደዚህ አይነት ነገር ስራ እንደዚህ ካልተሆነ አይታይም። ለዚህ እንግዲህ ያው ብሩኬና ሃይሚ ራሱ እያሳበዱን እኮ ነው አንዴ ሀይሜ አንዴ ብሩኬ ጎትቶ ይመጣል። እየጎተቱ ጎትቱ እየመጡ ማዳም ቀሞች ተሰቃዩ በመሀላቸው። ማዳም ቀሞች ተሰቃዩ ተቸገሩ፣ ሁሌ እንደተጨነቁ አንዴ ለሀይሜ ያለቅሳሉ፣ አንዴ ለብሩኬ ያለቅሳሉ። እና አብረሽና ሩታም እንደዛም ይኸው፣ ሩታ ደግሞ ዛሬ ጎትታ መታለች። ወይኔ ምን ይሻለናል? እንደው የቡታ ጅራዊ ቱበሮች ምን እናርጋቸው? ምን እናርጋቸው? በግ በግ አገኙ እኮ እየተከታተልን እነሱን እየጠበቅን እነሱን እየጠበቅን ቀን በቀን ሌላ ቀን በቀን ሌላ እየጎትቱ ጎትቱ ይመጣሉ። በነገራችን ላይ አሁን ቲክቶክ በተለይ ቲክቶክ አድናቂ ሩታና አብርሽ ቀዝቅዞ አሉ። በፊት እነሱ ናቸው የሚያሳዝኑት፣ በጣም ሲሰቃዩ ነበር በመሀላቸው። አሁን ሳይተው አይቀሩም ሳይተው አይቀሩም። እንደዚህ የሆነ ነገር ሲመጣ ሩታ እንደዚህ የሆነች፣ አብርሽ እንደዚህ የሆነ፣ እንደዚህ ሌላ ወንዳመጡ ተጣሉ፣ እንደ ጉዞ ወጣ እየተባለ ማዳም ቀቦች ናቸው የሚቃጠሉት። እኔ ለነሱ ነበር ማዝ ነው። ማድነቅ መውደድ መብት ነው። እናደንቃቸዋለን፣ እንወዳቸዋለን። ቦታጅራዊቱ ባሮች አብሬሽ እና ሩታንም ብሩኬና ሄሜንም ሁሉንም ያለ ማድነቅ አይቻልም። እናደንቃለን፣ ግን እንደዚህ ነገር ፕራንክ ሲሰሩ መጨናነቅ አያስፈልግም። የራሴን ሕይወት መኖር ነው ያለብኝ። የራሳችሁን ሕይወት ኑሩ እላቸዋለሁ። ውዶቼ፣ እንግዲህ ሩታ ዛሬ አብሬሽ ተኝቶ ከአንዱ ጋር አንዱ ይዞኝ ጠፋ ብላለች። አንዱ ይዞ ጠፍተዋል። አበርሽ ከእንቅልፍ ስትነቃ ጉድ ነው። ከእንቅልፍ ስትነቃ ጉድ ነው። ጉድ ነ ጉድ ጉድ ነው እንበለው እንግዲህ እና ተቀጥሏል። ቀጥሏል። ምዕራፍ ስንት ይሆናል? ምዕራፍ ስንት ይሆናል? እየቀጠለ ነው ድራማው እየቀጠለ ነው። እና ለቤት አዲስ የሆናችሁ ሰብስክራይብ አርጉ። ነባር የነበራችሁ ሼር፣ ላይክ፣ ኮሜንት አርጉ በሌላ ቪዲዮ እስከምንገናኝ